የአርሲ ወመ ቤት አለው አቴቴ ጫለ አዛዘል አዛዘል አዛዘል አዛዘል ነኝ ነኝ የቀምቀማ አያቷ ነኝ ነኝ ያደርኩባት ቡዳ ዛር ነኝ እኔ ዘንዶ አሳያታለሁ ዘንዶ ነኝ እላታለሁ ጸበል ትጠመቅ ስትሄድ የዘንዶ የዘንዶ ምስል እንዲ እንዲህ አድርጌ አሳያታለሁ ዘንዶ ነኝ አልኳት ዘንዶ ነኝ አዎ ቆላሽ እያሱ ይህ በሰሜኑ ግዛት ውስጥ የታወቀ ቆሌ ሴት ዛር ማለት ነው እንደ ራሄሎ አይነት ማለት ነው ማን ነው ፍቅርተሆናምንኝ በጣም ነበር ከባድ የነበረው። ከውስጥሽ እየወጣን ነው እ ወደዚህ ወደ ኋላ ቼን አድርጎ ጻቤ ወደዚህ ወደ ነው የተቀመጥነው እያሉ ባልና ሚስት ቅጥቀጣውን በደንብ ስላወቁ እሷም ለብቻ እሱም ለብቻ ሳይሆን አንድ ላይ ስለተረዱት ቀጠቀጠ ሆይ ጠዋትና የተዋርሶ ነው ባክ፣ በሰው ነው የገባው፣ ባክ፣ ሳቅ ነው በሰው ነው በተዋርሶ ነው። ከቤት ከእናት ከቤተሰብ አይደለም፣ በሰው ነው እግዚአብሔር መንፈስ ወረደብኝ። አረ ወይ ነው እግዚአብሔር ሳገኘው ብሎ ተዋርሶ እና ምን አረከው ህይወቱን በጠቅላላ ተቆጣጠርኩ። ምንም ነገር የለውም። እና ህይወቱ ተቆጣጠር ያለው ተቆጣጠር። መቆጣጠር ማለት ምን ማለት ነው? በቃ ምንም ባዶ። ቤተሰብ ትዳሩ ሊብቃ ሊበተን ነው ጫፍ ላይ ያለው ከሷ ታጣለዋለሁ አለ። ሰላም ሰላም ያለበትን ቀን ብትይቅ አይሻልም? ሰላም አላችሁ ወይ ብትል አይሻልም? ብታሻሽለው ጥያቄው። አንዳንዴ ሁለቱንም ይሰውራችኋል ማለት ነው። ነገር ላይ ጠብ ላይ ሁለቱም ይሰወራሉ። በዛ ቤቱ ተቃጠለ ብለው፣ ከዛ ደግሞ አንዳንድ ጊዜ አንዱ ይሰወራል። አንደኛው አሃ የምትለው መንፈስን ስታውቀው ነው። መንፈሳችንን አለየ ነው። ቅድም እንደተማር ነው። መንፈሳችን አለየ ነው። ምንን እሱ ግራ ገብቶት፣ ምንድን ነው የሆንኩት? ነገር አሌላል መግባት ይህ መናፍስቱ ዓለም ባዶ ነው። ከላይ ተሰዶ የመጣውን ሰዎች ሲዋረሱ እንዴት ያሳዝናል! ለዛውም፣ በአባትነት ቦታ ላይ ይህንን ክፉ መንፈስ ተዋርሶ ከሱ መለመን አቤት አቤት፣ ትልቅ ውርደት እኮ ነው። ከዲያብሎስ መለመን ትልቅ ውርደት ነው። መስራት ይችላል፣ ግን አላሰራውም። ምክንያት የፈጠርኩ ይህን አሳምመው አለው ከሰሞኑ፣ እሷን ሳምንት ሰውሬ ስራ አላስኬደውም። ስራ እኮ አለው፣ ቆንጆ ስራ አለው። መስራት ይችላል፣ ጥሩ ደሞዝ ይከፈለዋል፣ ግን አላስረም። ሶስት ወር ሙሉ ቤት ውስጥ ነው። ሳምንት ሰመር ላይ ሶስት ወር ሙሉ ቤት ላይ ተቀምጠ። ባለ ቤትሽ ነው መጣ አይ እንግዲህ ምን ታደረገዋለ እንግዲህ ጠላት ክፉ ነው። ጠላት ክፉ ነው በጣም የቤት እቃ ምናምን ያስጥሉኛል። ይሄ አያስፈልግም፣ ይሄ አያስፈልግም። እንደዚህ ብላሻለች፣ እንደዚህ ብላሻለች። አርሴማ ወይም ክርስቶስ ሰምራ ነኝ ምናምን እያሉ ያለ እነ ተኮላሽ እያሱ ናቸው። ከዛ መጨሻ ላይ ከደምሽ ከወጣን በኋላ ካረፍም ከታስረን ግንባር ላይ ስናርፍ ነው ምን ነገርሽ እኛ ነበር እንደዚህ ያል سنጫውት ብሽ ከት ብሎ ይስቃሉ። ተኮላሽ ያሱናትና ደም አታቂኝም፣ ግን አብሬሽ ነው የተወለድኩት። ከአያት አያት ነው የመጣሁት ነው የምትለው

የአርሷ አመቤት ጨሌ የአያቷን እንግኒ ሴት ነሽ። ሴት አጋር ነኝ እኔ ሴት ነኝ። ሴት ዛር ነኝ እኔ። ሴት ዛር ተኮላሽ እያሱም አለው አራታችንን የምናወራ ተኮላሽ እያሱ አንዷ ነኝ እኔ። የአርሷ አመቤት ሁለተኛ ማለት ነው። ተኮላሽ እያሱ በሰሜኑ ግዛት ውስጥ የታወቀ ቆሌ ሴት ዛር ማለት ነው። እንደ ራሄሎ አይነት ማለት ነው። አዛዚ አይለ ማለት በዕብራ የዕብራይስጥ ቃል ነው። አዛዝ ማለት አዛዝ ማለት መልቀቅ ሲሆን ኤል ያኛው አይ ል ነው። ፍየል መልቀቅ ማለት ነው። ፍየል ወደ በርሃ መልቀቅ ማለት ነው። በኛ አነጋገር ደግሞ ጦስ ማዞር ማለት ነው። ይሄ ጦስ ነው ማለት ነው። አዛዝ ል የጦስ ዝውውሮች ማለት ነው። አዛዝ ማለት ወደ በረሃ ወደ ቦታ ወደ ሆነ ቦታ ለቆ መጣል ማለት ነው። ለቆ መጣል እና አዛዝ ኤል አንዳንዴ ድግምት ይሆናል። አዛዝ ኤልም በዚህ በደፍተረው ዓለም እንደ ድግምት ሆኖ አዛዝ ኤል ይገባል። የዛን ጊዜ የበረሃ መንፈስ መጎተቻና መጥሪያ ነው ማለት ነው። አዛዝ ኤል ኤል የሚለው የእግዚአብሔር ቃል ሳይሆን ፍየል የሚለው ነው። ቀንዳም ፍየል አዛዝ ኤል አይኑ አኤል ነው። በብራይስቱ ማለት ይለያል። ኤል እግዚአብሔር ነው። ይሄኛው ኤል ደግሞ ሌላ ነው። ፊደሉ ፍየል ማለት ነው። የበረሃ ፍየል መልቀቅ ኖርኩባት። እሷ ባለቤቱ ልጁ አይታለም። አንዱ እሱ ነው። ቧጥ ከል ቧጥ ከልጁ ላይ ቡዳ ዛር ነኝ እኔ ዘንዶ አሳያታለሁ ዘንዶ ነኝ እላታለሁ ጸበል ልትጠመቅ ስትሄድ የዘንዶ ምስል እንዲህ አድርጌ አሳያታለሁ ዘንዶ ነኝ አልኳት ዘንዶ ነኝ አዎ መዞ ነው ያወጣኝ ቅዱስ ሚካኤል ቅዱስ ሚካኤል መዞ አወጣኝ ረግቼ ነበር የምኖረው ደግሞ ውስጥ ረግቼ ነበር የምኖረው አሁንም አወጣሁኝ ወጥቻለሁ ተሽሎኛል በቅዱስ ሚካኤል ስም ተሽሎኛል

ደግሞም ቤተ ክርስቲያን ያላት ኃይል ይሄ ነው። ኃይልን ካልገለጠ እምነት ምኑ ጋር ነው? እግዚአብሔር ኃይል በጠላት ላይ ካልተገለጠ ምኑ ጋር ነው? ከልጁ ላይ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ ወላዲተ አምላክ ስም ኑሯቸውን ጊዜያቸውን ሕይወታቸውን ኑሯቸውን ጊዜያቸውን ሕይወታቸውን ነፍሳቸውን ነፍሳቸውን ተፈጥሯቸውን ተፈጥሯቸውን ለቀን ለቀን ሲውል ታስረናል ሲውል ታስረናል። ሁሉ ሰው ተቀበል! ዋይ ዋይ ዋይ ዋይ ዚያሌ ደስስ

ሰራነ ያ ደስ ይሁን ወላጄ። ወደዚህ ወደ ነው የተቀመጥነው። አታውቂ ነው የሚያሉ ነግሩሻ ይገርማል። አዎ በጣም ገባን ነበረ ሳምንቱን በመላ ሁሉ ጊዜ ያውቃሉ። እና በቃ ፍርሃት ያመጣጣመጪ እንዴት ነው አልፈራሽ? እየተናገሩ ነው። ቀናችን ስለደረሰ ከሆነ እያሉኝ የደረስ ነው። እዚህ ውስጥ ያናግሩኛል። አንቺን ደረሰ። በርቻ በርታ። ማነህ አንተ፣ ስማ እንትን ምንድን ምንድን ሰይጣን ነገር እንትን እኔ ሰይጣን እ ዋናው ነው።

በምን ገባተው በምን ተወረ ምግብ በተለያየ ነገር እንደገና ገንዘብ ሲላክ የተላከ እንጂ ስንት አመት ነው ከተዋረሱ በተዋረሶ ከ አንድ አምስት ስድስት አመት አካባቢ የገባው ተዋርሶ እና ምን አረከው ህይወቱን በጠቅላላ ተቆጣጠርኩ ምንም ነገር የለው ህይወቱን ተቆጣጠር ያለው ተቆጣጠር መቆጣጠር ማለምን ማለት ነው በቃ ምንም ባዶ ቤተሰብ ፍዳሩ ሊበቃ ሊበተን ነው፣ ጫፍ ላይ ያለው ከሷ ታጣለዋል። እንደ ሰላም ሰላም ያለበትን ቀን ብጠይቅ አይሻልም? እንደ ሰላም አላችሁ ወይ ብትል አይሻልም? ብተሻሽለው ጥያቄውን ሰላም ሰላም አላችሁ ወይ ብትል አይሻልም? ጥያቄውን አዎ፣ እንደሱ ነው የሚሻለው። በክርስቶስ ሰላም ግድ ይመጣል እኮ እሱ ማየት ይቀራል። ተስፋ እኮ በተስፋ ለሚኖር አንዳንዴ ሁለቱንም ይሰውራችኋል ማለት ነው።

አንድ ስሰግድ መቶ ሚሊዮን ስገድ ተብሎ ነው ትእዛዝ የተሰጠው። የሆነ ሰው አንድ ስሰግድ አንድ ሺህ አንድ ሺህ ምን አለ መቶ ሚሊዮን ሀያ ስምንት ሰግዶ ይዝለፈለፋል። መናፍስቱ እሱ አንድ ሲሰግድ እናንተ መቶ ሚሊዮን ጊዜ ትሰግዳላችሁ ተብሎ ትእዛዝ ሰጠ። ስለዚህ ሶስት ጊዜ መስገድ ራሱ ተራራ ነው፣ ተራራ ነው እሱ ራሱ እንዲህ ምንድን ነው ዙርከት ልኩ ይደክመኝ ይላል። በቃ ለዛ ነው። በቃ ባዶ ነው። በእናት እኮ ምንም ነገር የለውም። አልተዘ ባዶነት አንተን ዶይ መናፍስቱ ዓለም ባዶ ነው። ከላይ ተሰዶ የመጣውን ሰዎች ሲዋረሱ እንዴት ያሳዝናል። ለዛውም በአባትነት ቦታ ላይ ይህንን ክፉ መንፈስ ተዋርሶ ከእሱ መለመን፣ አቤት አቤት! ትልቅ ውርደት እኮ ነው። ከዲያብሎስ መለመን ትልቅ ውርደት ነው። በልትስግድ በባጥኖት ክስምነት ስንት ናችሁ? ስንት ነህ? ዋናው ነኝ አልኩህ። ማነው ስምህ? ሳጥናኤል። ምንን እሱ ግራ ገብቶት ግድ ነው የሆንኩት ነገር አለ መግባቴን እኮ አቅም የሆቴ ተበላሽ ውስጡ መኖርን አጣቅም? መጀመሪያ ልጁ አልገባውም፣ ስኮ በመንፈሳዊ መስሎት ነው። ከዛ ህይወቴ ምንድን ነው መስራት ይችላል ግን አላሰራውም፣ ምክንያት እየፈጠርኩ ወይህን አሳምመው አለው። ከሰሞኑ እሷን ሳምንት ሰውሬ ስራ አላስኬደውም ስራ ኳለ ቆንጆ ስራ አለው ይ መስራት ይችላል፣ ጥሩ ደሞዝ ይከፈለዋል፣ ግን አላሰራውም። ሶስት ወር ሙሉ ቤት ቁጭላል። ሳምንት ሳመር ላይ ሶስት ወር ሙሉ ቤት እኮ የተቀመጠው፣ ሶስት ወር ሙሉ ቤት እኮ የተቀመጠው

እግዚአብሔር ገስጽ። ናይስቲ ባለቤትሽ ነው። በጣም ከባድ ነበር ፈተናው ነው። በተለይ ይሄን ሳምንት እኔ ተሰውሬ ስለነበረ ነበረ ምነገር አላውቅም። በቃ ተሰውሬሽ ነበር፣ ተሰውሬ ነበር። እያንዳንድ ከደም ስርሽ ከደምሽ ውስጥ ረግተን እያሉ ነበር። እሱ ደሞ ለረጅም አመት ሲሰቃይ ነበረ። በተዋርሶ ሴጣን ይላል። ጸሎት ቤት ሲለፈልፍ የተዋርሶ ሳጥነኝ አንቺ አንድ ላይ እንሰግዳለን፣ እንጸልያለን። ግን በጣም ከባድ ነው፣ መንፈሱ በጣም ከባድ አንበሳው። እንደምን አለ? መጣ። እንኳን ደህና መጣ። እንደምን አለ? እግዚአብሔር ይመስገን። ደህና ነው። አይዞህ ነው። ከባድ እንግዲህ ምን ታደርገዋለህ? እንግዲህ ጠላት ክፉ ነው። ጠላት ክፉ ነው በጣም ጠላታችን ዘዴውን ይለዋውጣል። በልበርታ፣ በልበርታ፣ አይዞ፣ በልበርታ፣ አይዞ፣ አይዞ፣ በርቱ። እሷ አጎበዝ ናት። ባለቤትም ያው መንፈሱን አወቃችሁ ጥቁ። አዎ አወቅ ነው። ግን ከሰሞኑ ከእሷ ላይ ሸወደኝ። መምህር እንዴት እንዲ አንድ የምነግረት ነገር እና ሰኞ የሰውን አየውና አላመንኩ አመናቃተኝና ወስጅ ያሳየዋት ከዛም በኋላ መንፈሶቹ ተለወጠች እሷ ተሰውሬ ነበር አንድ ሳምንት አላስታውስም በቃ አንድ ሳምንት አታስታውሽም አላስታውስም አንዴ የቤት እቃ ምናምን የቤት እቃ ምናምን ያስጥሉኛል ይሄ አያስፈልግም ይሄ አያስፈልግም እንደዚህ ብላሻለች እንደዚህ ብላሻለች አርሴማ ወይም ክርስቶስ ሰምራ ነኝ ምናምን እያሉ ያለ እነ ተኩላሽ ያሱ ናቸው ከዛ መጨሻ ላይ ከደምሽ ከወጣን በኋላ ካረፍም ከታስረን ግንባር ላይ ስናርፍ ነው ምን ነግርሽ እኛ ነበርን እንደዚህ ያን ስንጫወትብሽ ብሽ እያሉ ከት ብሎ ይስቃሉ። መንፈሳዊ ነገርን ይላበሳሉ። አንዳንዴ ሚካኤል ገብርኤል ነኝ አ ኪዳነ ምሕረት ነኝ ምንም የሚሉበት ጊዜ አለ። ይሄ እንደው ነው፣ ልምዳቸውን መንፈሳዊ አድርገው በህይወት ላይ ለመጫወት ዘዴያቸው ነው። ይሄ በመጨረሻ ጥያቄያቸው ሰይጣናዊ ጥያቄ ነው የሚጠይቋቸው። እኔ መቤቴ ነኝ። አይሶሽያ ታጽናናት ያጽናና ሁለት ሦስት አነት መንፈስ አሁን የሚያወሩት እና እኔ መቤቴ ነኝ። የምልህን ትእዛዝ ፈጽም ትለኛለች። ከዛ ግን ልትቆጣ ዛሯ ነች፣ ዛሯ ነች። እቃ ቤቷን ጸድቷል ሶፋ ሁሉ ነው። ተጎላሽ እያሱናት እና ደም አታቂኝም፣ ግን አብሬሽ ነው የተወለድኩት ከአያት ከቅድመ አያት ነው የመጣት፣ ነው የምትለው። እና ደም ሹስረ ግቼ ለመውጣት ብቻ ሶስት ቀን ፈጀብኝ ነው የምትለው። መጣ እንጂ ልክ እንደ እንትን ነው የሚያወሩት። በርቱ አይዟችሁ። ይህንን ማወቅ ራሱ ቀላል ነገር ነው።